ስፔሻሊ የሰው ሀቅ የሰው ሀቅ ደግሞ ይለያያል። ስፔሻሊ መዳን ቤት ካሉ ልጆች የታክሲ እንኳን የለንም ሲሉ እኔ የታክሲ አልጠይቃቸው። የሚያውቁ ያውቃሉ። ኢትዮጵያ መላኪያ የለንም እንኳን ሲሉ ችግር የለም ብዬ እንትን እምልጅ ነኝ። የሰው ሀቅ ላይ አታገኙኝም በተአምር እኔ የባንክ አካውንት አመናችሁም አላመናችሁም በቅርብ ጊዜ ነው የባንክ አካውንት የከፈትኩትኝ እስቲል ገንዘብ እንኳን ዝም ብዬ ነው እንትን እዛም እዚህ የማስቀምጠው። የባንክ አካውንት እንኳን የለኝም። በቅርበቴ ያሉ ምን ያህል በቃ ምን ያህል ለራሴ እንደማልሆን ይታወቃል። አይደለም የሰው ሀቅ ቦታ ላይ አይደለም፣ የሆነ ብቻ ሰውን የሚጎዳ ቦታ ላይ እኔ የለሁ ስፔሻሊ ደግሞ በስደት ዜጎቼ ላይ ምንም አይነት ነገር ለእነሱ ከመጎዳት በተረፈ ምንም ውስጥ የለውም። እዚህ ቲክቶክ ላይ በራሴ ተጣልቼ አላቅም። በራሴ ጉዳይ ፖሊስ ጣቢያ ተጠርቼ አላቅም። በራሴ ጉዳይ ከማንም ሰው ጋር ማህበራዊ ኑሮን ከሰው ጋር መኖር የምችል ልጅ ነኝ። የትኛውን ቦታ ላይ መሲ መሲ ላይ ይሄ ሀቅ አለኝ የሚል ሰው ካለ እኔ ያውቃሉ። ከምንም በላይ ደግሞ እኔ ለሰው ምን ያህል እንደሆንኩኝ በዙሪያ ያሉ ሰዎች ያውቃሉ። ስለዚህ ምንም ውስጥ የለሁበትም። እኔ ብቻ ስሜ ብቻ እንትን ስላለ በዚህ ደረጃ እኔ ላይ ቪዲዮ ባትሰሩ። በተለይ ደግሞ አሚራ የምትባይ ልጅ ምን እንደሆንሽ አላውቅም። ሌላ ያለውን ሰው ወስደሽ ስለሌላ ሰው የተነገረውን ወስደሽ ለመሲ ነው እያልሽ ነው የምትወስችው፣ ችግር የለም። ወይ ፎሎ ፈልገሽ ሊሆን ይችላል ምናምን። የሰው ሀቅ ላይ አታገኙኝም። ምናልባት የእኔ ሀቆች ብዙ ሰዎች ጋር ሊኖሩ ይችላል። የእኔ ሀቆች በጅልነቴ በየዋህነቴ ምናምን ብዙ ነገሮቼ ባክኖብኝ ብዙ ነገሮች አጥቼ ምናምን ሊሆን ይችላል። የሰው ሀቅ ላይ ግን እጄን አታገኘትም። በማወቅ የሚሆን ባለማወቅ የትኛውን ሼር ሲደረግልኝ ይገባለሁ እና እዛ የሆነ ኬዝ ውስጥ እገባና ከዛ ግን መጨረሻ የሆነ ፌስታል ውስጥ የሚያስገቡት እኔ ነው። ያንን ደካማ ጎኔ ለማስተካከል እሞክራለሁ። የሰዎች መጠቀሚያ እንዳልሆን እሞክራለሁ። ብዙ ሰው ደረጃ ነው የሚያደርገኝ ታውቃላችሁ። የሆነ መሸጋገር ያደርጉኛል። የልጅ የአምላክ ጠብቆኝ የዛች የሞተችው እናት ጠብቆኝ እንጂ ብዙ ነገር በሕይወቴ መጥተው በሰው ምክንያት በሕይወቴ አልፈዋል ግን ሁሉንም አለፍያቸዋለው። እና በህዋነት የትም ቦታ ሂጂ ስባል ምናምን እሄዳለሁ። እና ያንን ነገር እንደመረጃ ይዘውት እኔን የሚያጠቃኝ እራሱ አበሻው ነው። ታውቃላችሁ በብዙ ነገር የምጎዳው እኔ በሰው ነው። አንድ ደግሞ የምጎዳውም ደግሞ የኔ በምላቸው ሰዎች ነው። ሁሉም የቀረበኝ ሁሉ ወዳጄ ነው የሚመስለኝ። መስጊ ያሉኝ ሁሉ ወዳጆቼ ምናምን የራሴ ነው የሚመስሉኝ ምናምን። የሆነ ሄጄ ሰው ከሰው ጋር እንደ ቤተሰብ ጥልቅ ልቅ ብዬ ነው እንትን ምለው። ሰው የራሱ የሆን የራሱ የሆነ ቀይ መስመር አለው። እኔ ከዚህ ቀይ መስመር በህይወቴ የለም። አካውንቴ ላይ ያለው ይታወቃል። በቃ ምንም ሁሉ ነገር እኮ ነው የሚታወቀው። ነው የራሴ የሆነ የምለው ፐርሰናል ነገር እንኳን የሌለኝ ሰው ነኝ። የቀረባችሁኝ ታውቃላችሁ፣ በጎን ያላችሁ ታውቃላችሁ። እመቤቴን እኔ የምጎዳ ሰው አይደለሁም። የምጎዳ ሰው ስላችሁ እኔን ማናችሁም ልትጎዱ አታ እኔን አሁን ሰው ልጉዳቤል በቀላሉ ነው የሚጎዳኝ ግን ከሄድ ላብጠው ይሄ ክፋትን እመቤቴን ነው የምላችሁ፣ ክፋት ነገር የለብኝም። እና መማሩን ላፈልጋለሁ የሆነ ነገር ከተባለ በቃ ሁሉ ነገር ግልጥልጥ አድርጌ እኮ እንደዚህ ነው፣ እንደዚህ ነው። ሰው ግን የሚደብቀው ነገር የራሱ አለው፣ የራሱ የሆነ ፐርሰናል ነገር አለው።